አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ በያላችሁበት ያለ ሰላም እዝነት አይለያችሁ። እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሆጤ ወደ መከነ ሰላም ሳይደርስ ገነቴን አልፎ የሚሄድ አልባሳት ነው፣ የኢድ አልባሳትን አሳያችሁ ሀባይብ እጥር ምጥን ያለ እንግዲህ፣ ረመዳናችንም እያለቀ ነው፣ የኢዱም እየመጣ ነው። ኢንሻአላ ጾማችንን አላህ የሚቀበለን ያደርገን። በዱዓ አንረሳሳ። 31500 ብር ነው የፈጀው የዚች እህቴ አልባሳት ማለት ነው። ለእናቷ እና ለቤተሰቦቿ ጥርምጥን ያለ እስከነው ዋጋዎቻቸው ልንገራቸው ማለት ነው። ከዚ ከልጆች ቀሚስ ልጀምርላችሁ። ሁለት የልጆች ቀሚስ አለኝ እዚህ ጋር ለ13 አመት ልጅና እዚህ ጋር ደግሞ ለሰባት አመት ልጅ አለ። ይሄ አስራ ስድስት ቁጥር ነው ከትልቁ ሞዴ ትልቅ የሚባለው ማለት ነው። እንግዲህ ይሄ ለአስራ ሶስት አመት ልጅ በደንብ ይሆናታል ብዬ አስባለሁ። ይሄ እስከታች እስኪ ያሳያችሁ በጣም የሚያምር ቀሚስ ነው። ያው በትዕዛዛ መሰረት ነው እኔ የገዛሁት ማለት ነው። ሌላ አይነት ቀሚስ ሞልቷል፣ ግን በትዕዛዛ መሰረት ነው ይሄን የገዛሁት ማለት ነው። ይሄ ሁለት ሺህ ስድስት መቶ ብር ትልቁ፣ ይኸኛውን ደግሞ ሁለት ሺህ ሶስት መቶ ብር እንደዚህ አርጌ ገዝቻለሁኝ የራሳቸው ታይት ይሄ የራሱ ታይት ነው የዚህኛው። ይሄኛውም የዚህኛው ታይት ነው ማለት ነው። እዚህ ጋር እንደምታዩት ይሄ የራሱ ታይት የትልቁ ታይት ይሄ ነው። እነዚህን ገዝቼላታለሁ ማለት ነው። ከዛ ሀባይቢ፣ ለእነዚሁ ልጆች ለዚችኛዋ ለባለ ፒንኳ እቺን ጫማ ነው የገዛሁት። 1700 ብር ነው ላይታለው። ቆንጆ ምቾት ያለው ጫማ ነው። እቺን 1700 ብር ለባለ ሰባት አመቷ ከዛ ለ13 አመቷ ደግሞ 35 ቁጥር ነበር ያለችኝ። 36 ነው ሞዱ፣ ጠባብ ነው። በዛ ላይ ደግሞ 35ቱ ነጭ ሆነብኝ። ነጭ ከምገዛ ፒንክ ብገዛላት ይበልጥ ቆንጆ ነው ብዬ አሰብኩኝና ለገጠርም ደግሞ ያኔ ገጠር ስላቸው አቧራ ላለበት ቦታ ሆን ነጭ ጫማ ምንም አይሰራም። ይችን 1600 ብር ነው የገዛሁት። በጣም ምቾት ያላት ጫማ ናት። የምር ቆንጅዬ ጫማ ኳሊቲ ማለት ነው። ይሄ ሴቶቹ ልጆች እንደዚህ ሆኖ፣ ለእናቷ ደግሞ ሁለት ቀያሪ ልብስ ነው ያዘዘችኝ። ሽፎን የሚያምር ሽፎን፣ ወይ ነጠጅ በወርቃማ እስከነ ሻርፑ በጣም የሚያምር ይሄንን ከነ ሻርፑ 4100 ብር፣ ሻርፑ 1300 ብር፣ ቀሚሱ ደግሞ 2800 ብር። በጣም ነው የሚያምሩ ሀቂቃተን። ይሄንን እንደዚህ አድርጌ ገዝቼላታለሁ ማለት ነው። ሻርፑም እንደዚሁ እንደምታዩት ዲዛይኑ የሚያምር ልብሱ ጋር ደግሞ ማች ነው በደንብ። ይሄ አንድ ቅያሬ ማለት ነው። ከዛ ሌላ ደግሞ የራያ ቀሚስ ዋጋው ቀነስ የሚያደርግ ነው ይሄ። ይሄንን 4000 ብር ነው የገዛሁት፣ እዩት 4000 ብር ነው ቆንጆ። የራያ ቀሚስ ነው እንደ ባለ ሰባት ሺህ ብሩ የሆነም ጥልፉ ከኋላም የለውም ጥልፍ ከኋላ ጭማሬ ጥልፍ የለውም። ታች ላይ ብቻ ነው እንደምታዩት። ይሄንን መቀነስ ደግሞ የራሱ መቀነት እና ነጠላ አለው እዚህ ጋር ማለት ነው። አራት ሺህ ብር ነው ይሄ። ከዛ ሻርፕ ደግሞ ምን አደረኩኝ፣ ዝም ብለሽ አላብሽልኝ ብላኛለች። ይሄ ሻርፕ በጣም ነው የሚያምረው። ከዛ እንትኑ ጋር ደግሞ ይሄዳል ማለት ነው። እነዚህ ጋራ እንደዚህ ሲታይ በጣም ነው የሚያምረው። ይሄ ሻርፑ ማለት ነው። በነገራችን ላይ የራያ ቀሚሶ በማንኛውም ሻርፕ ይለበሳል። ይህንን እንደዚህ አርጌ ቀሚሶ 4000 ብር፣ ሻርፑ ደግሞ 1300 ብር አያምርም? ሻርፑ እኔ በጣም ነው ወደድኩት። እዩት እንዴት እንደሚያምር ማሻአላ። በጤና የሚለብሱት ያደርጋቸው ያድርጋቸው። መርጭላት አርጨላታለሁ ለእናቷ ማለት ነው። ከዛ ለእናቷ እዚሁ ጋር ሸራ ጫማ 38 ቁጥር ቆንጅዬ ጫማ በጣም ምቾት ያላት እች ጫማ ማለት ነው እና ደግሞ እግር ላይ ራሱ በጣም ነው የምታምረው ስምንት መቶ ብር ከዛ ሀባይቢ እዚ ጋር ብርድ ልብስ ባለ ስምንት መቶ ብር ነው ይሄ ስምንት መቶ ብር ነው ይሄን የገዛሁላት ማለት ነው የሚያምር ብርድ ልብስ ነው ይዋት እንዴት እንደምታምር ማሻአላ እችን ስምንት መቶ ብር ከዛ እዚ ጋ ደግሞ ለአባቷ ጋቢ 1700 ብር ይሄንን 1700 ብር ጥምጣም 450 ብር ይሄ ለአባቷ ነው ከዛ ሸሚዝ ነው 650 ብር የሚያምር ኳሊቲ ሸሚዝ ነው ሱፍ እዚህ ጋር ተገዝቶላቸዋል ሱፉ ለሱፉ ማላበሻ ማለት ነው ይህንን 3 ሜትር ጣቃ ሱፍ 1950 ብር 1 ሜትር በ650 ብር ከዛ ሀባይ እዚህ ጋር ደግሞ ጫማ አለ ለአባቷ 2000 ብር። መካከለኛ ማለት ያልተጋነነው ዋጋውም፣ ጫማው ደግሞ ቆንጆ ጫማ ነው 2000 ብር፣ እዩት። በጣም ቆንጆ ጫማ ነው። ሞዱ ጠባብ ስለሆነ 43 ቁጥር ነው ያደረኩት፣ እሷ ያለችኝ 42 ነው፣ ግን ሞዱ ጠባብ ነው። በነገራችን ላይ አንዳንዱ ቁጥሩ ትልቅ ይሆንና ልብሱም ይሆን ጫማ ያንሳል ማለት ነው ሲለበስ። ከዛ ለእናቷ ሽቶ ይችን አንድ ሺህ ብር ይሄ ለአባቷ ሽቶ 700 ብር ይሄ ዲስካውንትን ሆነው እንጂ አንድ ሺህ ብር ነው። ከዛ ሀባይ እዚ ጋር የመጨረሻው እና የትንሽ ልጅ ልብስ ነው። ሁለት አመት ተኩሉ ነው ብላለች። ስሪ ፒስ ቱታ ነው የገዛሁት 2300 ብር፣ ኳሊቲ ነው ይዩት። ይሄ ከውስጥ የሚለበስ ነው። ስፓይደርማን በጣም ቆንጆ ቱታ ነው። በነገራችን ላይ ይሄ አይነጭም ምን አይልም። ቆንጆ ቱታ ነው ማለት ነው። ይሄ ሱሪው ስሪ ፒስ ነው። በቃ ልብሱ ኳሊቲ ነው። በነገራችን ላይ ቱታ በጣም ውድ ነው። ብዙ ልጆች ለአባቴ ቱታ ትሉኝና ሂጅ ስጠይቅ 6000 ብር 7000 ብር ሲሉኝ ኧረ ተይው፣ እንዴት እንደዚህ ሊሆን ይችላል ምናምን ትሉኛላችሁ። የህፃን ልጅ እንኳ ቱታ ይሄ 2300 ብር ነው። ይሄን የገዛውት ማለት ነው። ኳሊቲ ናቸው። ኳሊቲ የሆነ ቱታ ደግሞ በጣም ውድ ነው ሀገራችን ማለት ነው። እዚህ ጋር ደግሞ ለዚሁ ልጅ ጫማ ምታምር ጫማ እንደምታዩት እ አንድ ሺ አንድ ሺ ስንት ነበር እስኪ ቆይ ደግሞ ማለት ነው አንድ ሺ 400 ብር ነው የገዛዋት ማለት ነው አንድ ሺ 400 ብር። እንግዲህ ሀባይ ይሄንን ይመስላል ገበያዋ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። የመዳን ቤትንም ስራ ደግሞ አላህ ይገዛችሁ። እንግዲህ አላህ ሀገራችንንም ሰላም እንዳደረግልን ዱአ እያደረጋችሁ እላችኋለሁ። ሀባይ ሰላም ሁኑልኝ።